ጋይስ እንዴት ናችሁ? የሁላችሁ የዚህ ቀን ጉድ ተፈጠረ። እንደ አጋጣሚ ወደ ሲልቨር ስፕሪንግ ጅ ነበርና መሳራ በንና ገባን፣ ምሳ እንብላ ብለን እና እንደምታዩት ቡቡዬ እዚች ጋ ቆጫለች እና ምን ሆነ መሰላችሁ ከኋላ የተቀመጡትን ሰዎች ወዷቸው ሊሞት እግዚአብሔር ዞሮ የሚያየው እሷን ነው፣ ልጅቷን እና ተነስታ ከመቀመጫው መታ ቪዲዮ አልቀረጽኩት። ማቅፋው አጫውታው መልሳ አስቀምጠዋለች እና ድጋሚ ግን እሷን ነው የሚያየው በጣም አሳፈረኝ። የሚገርማችሁ ማለት ነው እና ምሳችን በዚህ መልክ መጥቷል። ማርዬ ይህ ወንበር ላይ የተቀመጠው በጣም ለጥቂት ደቂቃ ነበር። ይሄንን ብዙ ወላጆች የተረዱታላችሁ እያስባለሁኝ ወንበር ላይ መቀመጥ አይፈልጉም። እና አንሽኛ መብላት አይበለው የበላሁት ይህ ከኋላል ሰዎች ይታያቸዋል። እየቆመ ሲያይ ቆጮን ሲጎትትብኝ እንጀራው ሲጎትትብኝ ለኔ ስማልናለኝ ካልበላው ማጥባት አልችልም ብዬ አንዴ ወደዛ አንድ ወደዚህ ሳደርገው በላን ላቸዋለኝ። ግን ያው እሱ መጀመሪያ በልቷል፣ ወተቱን ጠጥቷል፣ የሚበላውን በልቷል፣ ጦቶን ጠብቷል። እና ይሁላችሁ ይሁ እንዴት እንደሚያጉላላኝ ቦርሳ ሰጠሁትና እዚህ ጋር ካልበላሁኝ ያለኝ እሱን እየቀማው በአንድ እጄ እሱን ይዤ በአንድ እጄ እኔ እህታችሁ ጥርቅ አርጌ ምግቤን በለት። በጣም አሪፍ ምሳ ነበር በነገራችን ላይ። በጣም ምግባቸው የጣፍጣል አይገልጸው፣ ምግባቸው የጣፍጣል አይገልጸው፣ መስተንግዷቸው ደስ ሲል። ማይክድነስ እመቤቴን ገና ስገባ ሀገር ቤት የገባውን የመሰለኝ ድባቡ ማለት ነውና ይኸው እዚህ ጋር እየጎተተ ይውላችሁ፣ አስቸገረኝ። እንደምታያት የብራዘር ልጅ አብራኛለች ሚጥ ምሳ በልተን ከቡቡዬ ጋር ታግለን ታግለን ታግለን የተረፈችዋል በቤታችን ጥቅለል አድርገን ይዘን ሄደን ቤታችን በላ ነው ላችኋለሁኝ። እና አሪፍ ምሳ ነበረ፣ ድሮ ጊዜ ነበረን። ግን አልቀመጥም ብሎ አስቸገረ ቡቡዬ ከኋላ አንዲት እህቴም በጣም ወዷት ነበረ እና እሷ ጋ እየሄደ እየመጣ እየሄደ እየመጣ ምሳይን በልቼ፣ ቆንጆ ምሳ ነበረ። ሀገር ቤት ሀገር ቤት ይል ነበር፣ ድባቡ ቡናው በቃ ደስ ይል ነበር። መስተንግዷቸው፣ ኦ ማይ ጋድ! ቤታቸው ጽድት ያለ። ብዙ ሀበሻ ቤት ሬስቶራንት ስትሄዱ፣ አንዳንድ ነገራቸው ይደብራል፣ መስተንግዷቸው ይደብራል። በደንብ ትሪት አድርጓችሁም ሽንት ቤት ጽዳቻቸው ያስጠላል። የሆነ ስትወጡ ወጥ ወጥ ነው የምትሉት ሬስቶራንት ሄዳችሁ እና፣ እዚህ ግን ደስ ብሎኝ ነበር የወጣሁት። ብዙም ሰው አልነበረም፣ አጋጣሚ በጊዜ ነበረ። ምሳለም በላይ ሄድ ነው እና፣ በቃ ቪዲዮ መቅረጽ ያምረኛል መብላትም ያምረኛል። አርፌ ብበላስ ያላችሁ እዚህ ጋ ደግሞ ቆነጠነጠኛል። እስቲ ቢያርፈሽ ቢያርፈሽ በጌታ ቢ ዝም ብለሽ ቢና ቪዲዮ ይደርሳል ለእናንተ ለማሳየት ነው ይሄ ሁሉ የተጨነቅኩት። እሱ ደግሞ እንጀራውን እያነሳል ይጎርስ ውይ፣ ግፌ። እዚህ ጋር ግን ልክ አደለም የሰራሁት መቅመስ ፈልገው ነበር ና። ኤኒዌይስ አሪፍ ነበረ ቆንጆ ጊዜ ነበር ና። እንደዚህ ሰው ግን ሬስቶራንት ምናምን ስትሄዱ ደስ በሚል ፊት ሲቀበሏችሁ እንዴት ደስ ይላል። እግዚአብሔርን ከፍትፍቱ ፊቱ የሚል ያገሬ ሰው እውነት እኮ ነው። እውነት ይነምላችሁ። አንዳንዴ ሬስቶራንት ላይ በቃ ፊታቸውን ክስክስ ሲያደርጉና ወይ እንጀራ አልቆባችሁ ተጣርታችሁ ተጣርታችሁ አፋችሁ ከቀዘቀዘ በኋላ እንጀራ ያመጡላችኋል። እዚህ ቤት ግን እየመጣች ምን ልጨምር፣ ምግቡ እንዴት ነው፣ ይጣፍጣል ወይ፣ ተመቻችሁ ወይ እያለች ነበር ስታስተናግደን የነበረውና አሪፍት ይባርጌያት አለው። ለማንኛውም ደስ ይላል። አበሻ ሬስቶራንት ያላችሁ ሁላችሁም እንደዚህ አሪፍ መስተንግዶ ስጡ። ሰውን በጥሩ ፊት ተቀበሉ። ቤታችሁ ንጹህ ይሆን በተለይ ባዝሩማችሁ ቋቅ ነው የሚለው በልታችሁ ወደ ባዝሩም እንድትጣጣ ውስጥ ሄዶ አንዳንድ ሬስቶራንት ላይ ይደብራል እና ያ ይህን ይመስላል። መልካም ጊዜ ወደላችሁ ጥሩ ጊዜ አሳልፈናል። ያው ባለቤ